ሰላም ሰላም፣ ውድ አድማጮቻችን እንዴት ናችሁ? ሰሞኑን መነጋገሪያ ከሆነ ውስጥ የእህታችን የብርቱካን ስቃይን በቴሌቪዥን መስኮት ያየንበት ነገር ነው። እንግዲህ ብርቱካን ስናን ተወላጇ ብርቱካን በኢቢኤስ ቴሌቪዥን ላይ ቀርባ ያን እያሰማችሁ የሰቆቃ ድምፅ ሁሉንም ሰው ልቡን ሰብሮታል። ነገር ግን የተለያዩ አካላት ወደ ፖለቲካዊ ይዘት በመቀየር እንዲሁም አልተፈጸመም፣ የውሸት ነውም በማለት ሊያስተባብሉ ይሞክራሉ። ይህ በጣም ያሳዝናልም ያስነውናል። በእርግጥ ይህ እንዴት ተፈጸመ የሚለውን ስንተነት ነው ላለፉት ሰላሳ እና ከዛ በላይ አመታት ኦሮሚያ ክልል በአማራ ብሔር ተወላጆች ላይ ይደርስ የነበረው መከራ አንዱ ይህ ማሳያ ነው ማለት ነው። እንዴት ሲሁላ መከራ ደረሰ የሚለውን ስንመለከት እንግዲህ ከፍተኛ የሆነ የአማራ ጥላቻ ያለባቸው ፖለቲከኞች የአማራ ብሔር ተወላጆች ላይ እንዲህ አይነት አሰቃቂ ሁኔታ ፈጽሟል። ይህ በእርግጥ ከሰው ሰው ናቸው ብሎ መገመት ራሱ ይከብዳል። ይህ በጣም አረመኔ ነው። ሰው የተለያዩ ፖለቲካል ይከተል ሊከተል ይችላል። ነገር ግን እንዲህ አይነት አሰቃቂ ሁኔታ የጀርመን ናዚ ራሱ እንደዚህ አላደረገም። እንዲሁም ናዚ ጀርመኒ ለእርጉ ዘራርተዋል የሚልም አንዳንድ ሰዎች ይናገራሉ። በጣም አሳዛኝ ነው። በቃ ይህን ነገር ተፈጽሞ እንኳን ሊያስተባብሉ ይፈልጋሉ። ይህ የውሸት ነው ሊሉ ይፈልጋሉ። ነገር ግን ይህ በጣም ያሳዝናል። ይሄው እንግዲህ በኦሮሚያ ክልል ላይ እንኳ ሐውልት ራሱ እኮ ቆሟል። እንዲሁ በጣም እንቶ ነው እንጂ ሐውልት እንግዲህ ዓፄ ሚኒሊክ ይህን ይቆርጣል ይህንን ያደርጋል ብሎ ሐውልት ቆማል። እንግዲህ እጅህን የቆረጥክል ጡትክን የቆረጠልሽ እየተባለ ያደገ ሰው ይህንን አይፈጽመም ተብሎ አይጠበቅም። ምክንያቱም በውሸት በፕሮፓጋንዳ ባልተሰራ ታሪክ ይህንን አድርገሃል ይህንን ተደርገሃል እያለ በዶክመንተሪም በትምህርት ካሪኪሎም አካቶ ያሳደገው ወጣት ይህን አይፈጽምም ብሎ ማሰብ ስህተት ነው። እንግዲህ በሕይወታችን ላይ የደረሰው ግፍ በጣም ያሳዝናል። ፈጣሪ ወይ ፍርድህን አቅና የምንል ሌላ ምን ይባላል? ይህንን ደግሞ ውሸት ነው ምናምን እያሉ የሚያስተባብሉትም ደግሞ በቃ ልቦና ይስጣችሁ ነው። መቼም በልጆቻችሁ ይድረስ እንዳንል ፈጣሪ በሰው ልጅ ክፉ አትመኝ ይላል፣ ጠላት ግን ይውደድ ይላል እንጂ እነዚህ በጣም ያሳዝናሉ። በእርግጥ ማንኛውም ሰው እንደ ስራው ይከፍለዋል ብለን እናምናለን። እሺ። እንግዲህ እኔ እና መሰል ትንታኔዎችን እንዲደርሰው ቻናሉን ሰብስክራይብ ያድርጉ። የተለያዩ ስለ አማራውያን የሚመለከቱ የተለያዩ ትንታኔዎችን ይዘን እንቀርባለን። በተለያዩ ጊዜ ቻናሉን ሰብስክራይብ በማድረግ ያሳድጉን። እናመሰግናለን። በቃ እንግዲህ እግዚአብሔር ያጽናናሽ እንላለን።